ዘመቻ አደማሪ አባናዶ በ13ኛ ቀር ውሎ አዳዲስ ወታደራዊ ድሎች ተመዝግበዋል። ከደሴ እስከ ወልድያ ያለው አብዛኛው የጥቁር አስፓልት መስመር በፋኖ እጅ ገብተዋል። የብልጽግና ሰራዊት በበኩሉ የአምባሰል ተራሮችን በመድፍ ሲደበደብ ውለዋል። በመቄት ከባድ ውጊያ ተቀስቅሰዋል። ዝርዝር የግንባር መረጃውን ይዘናል። ከአንድ ዓለም አቀፍ ማኅበር ለአርበኛ ደረጀ በላይና ለአርበኛ ሀብቴ ወልዴ ይፋዊ ጥሪ ቀርበዋል። ጥሪው ታሪካዊ ተጠያቂነትም ያዘለ ነው። ከበታኝ ኃይሎች ራሳችሁን ጠብቁ የሚል ማሳሰቢያም ተሰጥቷል። ለፋኖ አመራሮቹ የቀረበው ጥሪና በውስጡ የተላለፉ መልእክቶች ዝርዝር መረጃው ተሰናድተዋል። በኦህዴድ ብልጽግና አደገኛ ሴራ የፈረሰው የአማራ ክልል ልዩ ኃይልን የተመለከተ አዲስ መረጃ ሾልኮ ወጥተዋል። የፈረሰው ልዩ ኃይል ዳግም እንዲደራጅ የኦህዴድ ወኪሎች በባህር ዳር የሰጡትን አቅጣጫና የአደረጃጀቱን ይዘትና ልዩ ተልእኮውን በተመለከተ ወታደራዊ መረጃውን ይዘናል። በሌላ በኩል የተመስገን ጥሩነህ የባህር ዳሩ ጉዞ የፋኖ ማጥቃት የፈጠረው ድንጋጤ ውጤት መሆኑ ተሰምተዋል። በክልሉም ሹምሽር ለማድረግ ዝግጅቶች በመደረግ ላይ ናቸው። ይህም ሌላኛው ዝርዝር መረጃችን ነው። የህዋት ኃይል 35 በመቶ ተበተነ ቢባልም ኃይሉን በጥፍ እያደራጀ መሆኑ ተሰምተዋል። በሌላ በኩል ኮሎኔሉ ተዘጋጅተናል ብለዋል። የህዋቱ ኮንፈረንስም የጦርነት ዝግጅት አካል ስለመሆኑ መረጃዎችን ይዘናል። ሰላም ጤና ስጠለን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የግንባር መረጃ ወደምናደርስበት ዜና ወጃችን እናመራለን። ከደሴ እስከ ወልዲያ ያለው አብዛኛው የጥቁር አስፓልት መስመር በፋኖ እጅ ገብተዋል። የብልጽግና ሰራዊት በበኩሉ የአምባሰል ተራሮችን በመድፍ ሲደበድብ ውሏል። ዘመቻ አደማሊ አባናደው በ13ኛ ቀን ውለው የብልጽግና ሰራዊት መንቀሳቀሻ አሳጥቶታል። በተለይም ከደሴ ወደ ወልዲያ መስመር ከባድ ውጥረት የሰፈነ ሲሆን፣ አብዛኛው የጥቁር አስፓልት ቦታው በፋኑ ኃይሎች እጅ ገብተዋል። የብልጽግና ጦር በበኩሉ የአምባሰል ተራሮችን ያለማቋረጥ በመድፍ ድብደባ ላይ ውሏል። የግንባር መረጃዎች እንደሚያሳዩት የከፍታ ነጥባቸውን ያለዩ የዘፈቀደ የመድፍ ድብደባ የዋለ ሲሆን ድብደባው ፋኖን ባጣ የአማራ ተፈጥሯዊ ሀብትን ላውድመው በሚመስል መልኩ በዘፈቀደ የሚፈጸም መሆኑን ገልጸዋል። በሌላ በኩል ከደሴ እስከ ወልዲያ ባለው መስመር ነጻ ቀጠና ያጣው የብልጽግናው ሰራዊት በአፋር ሀብሩ በኩል ሰራዊት ሲያሻግር ማደሩ ተሰምተዋል። ከረፋድ ጀምሮም ተመሳሳይ እንቅስቃሴ መታየቱ ተጠቁመዋል። በወሎ ቤተ አማራ ደሴና ወልዲያን ጨምሮ ትልልቅ ከተሞች የከበቡት የፋኖ ኃይሎች ለብልጽግና ጀኔራሎች ራስ መታት ሆነዋል። ተደጋጋሚ የውጊያ ቅር ክለሳ ውስጥ ያሉት ጀኔራሎቹ በዚህ ሳምንት ትልልቅ ከተሞችን ለፋኖ ኃይሎች እንደሚያስረክቡ ተገምተዋል። ከወልዲያ ጫፍ እስከ ደሴ ጫፍ ሐይቅ መግቢያ ሰራዊቱ በምሽግ ተፋጦ ነው ያሉት የግንባር መረጃዎች። የፋኖ ኃይሎች ወደፊት እንጂ ወደ ኋላ ላለማለት ተማምለዋል። በአንጻሩ የብልጽግና ሰራዊት ህዝቡን አናምነውን በሚል የውጊያ ሞራሉ ተሰብሮ ባለመረጋጋት ስሜት ይታያል ብለዋል። በሌላ የግንባር መረጃ አፋብሃ ነጻ በወጣቸው የወረዳ ከተሞች ዘርፈ ብዙ የፖለቲካ አደረጃጀት ስራዎችን በመስራት ላይ ይገኛል። በተለይም በቀጠናው ያሉ ኮሮች የተውጣጣ ወታደራዊ ህግ አስከባሪ ወይንም በተለምዶ ኦፓ ተብሎ የሚጠራ የፋኖ ፖሊስ በማደራጀት ነጻ በወጡ ከተሞች ሰራዊቱን የመቆጣጠር ሰላምና መረጋጋትን የማስፈንጥ አምራ ተልእኮዎችን እየተወጣ ስለመሆኑም ታውቋል። ተጨማሪ የግንባር መረጃውን ባልደረባችን አርበኛ ጋዜጠኛ ተስፋዬ ልሳኑ ቀጥታ ከግንባር እንደሚከተለው ያቀርብልናል። ሰላም ሰላም፣ እንደምን አላችሁ። የሰዓቱን የግንባር ዘገባ የምናሰማበት ሰዓት ላይ ደርሰናል። የአማራ ፋኖ ተጋድሎ በሁሉም ግዛቶች ተጠናክሮ ቀጥሏል። በወሎ ሰማይ ስር የታወጀው ዘመቻ ባና ደውሳጅና ደማሊ 13ኛ ቀናቱን አስቆጥሯል። በወሎ ምድር ባሉ ቅጥረኛ የብልጽግና አመራሮች ላይ እና በአገዛዙ ሰራዊት ላይ ከባድ የመሬት መንቀጥቀጥ ሲፈጥር ንዝረቱ አዲስ አበባንም ጭምር አሸብረዋል። በርካታ ቅጥረኛ ባንዳዎች ተሸኝተውበታል። የአገዛዙ ሰራዊት ትልቅ ከተማን እንደምንም ብሎ ማስመለስ ከቻለ እንደ ትልቅ የድል ዜና ማሰማት ጀምረዋል። አገዛዙ ብልጽግና አሉኝ የሚላቸውን ዘመናዊ መሳሪያ የድሮን ቴክኖሎጂን ጨምሮ ወሎ ቤት አማራ ላይ ተጠቅሟል። ምን ይሄ ብቻ ከኦሮሞ እስከ ደቡብ ከመንግስት ካድሬ እስከ ታዋቂ ግለሰቦች ድረስ ለፋኖ የፖለቲካ ስቶች ተፈልገው ምቱን ማስቀልበሻ ፕሮፓጋንዳ ላይ ተጠምደዋል። በወሎ በርካታ ወረዳዎች ላይ ፋኖ አደራጅቱን በመስራት ላይ ነው። ያልተያዙ የወረዳ ከተሞች እንኳን ቢኖሩ 98% ቀበሌዎቻቸው በፋኖ ቁጥጥር ስር ይተዳደራሉ። ትንቅንቁ ትናንትና ዛሬም ቀጥሎ ሲውል በመቄት ወረዳ በአገዛዙ ሰራዊት እንደ ጉድ የረገፈበትን ውጊያ አፋባሃ ሚኒሊኪዝ አንሻ ሰይድ ክፍለ ጦር አካሂደዋል። አንሻ ሰይድ ክፍለ ጦር በተደጋጋሚ በአገዛዙ ሰራዊት ላይ ከፍተኛ ጉዳት በማድረስ ትታወቃለች። በመቅደላ መካነ ሰላም ከላላ ጃማ ወልዳ ዙሪያ ውጥረቱና መፋጠጡ እንደቀጠለ ሲሆን ሰማዩንም በአብይ አህመድ የልመና ድሮኖች ተሞልተዋል። በድሮን ጥቃት የራሱንም ሰራዊት ጭምር ማፍረሱን መዘገባችን አይዘነጋም። ይህ በእንዲህ እንዳለ አገዛዙ መልሶ በተቆጣጠራቸው ከተሞች ሕዝብን ማሰር፣ መግረፍ፣ ማንገላታቱን ቀጥሎበታል። በተንታና አጅባር ከተሞች ጥሎት የሸሸውን የፖሊስና የሚኒሻ አስከሬን እያነሱ ለቤተሰብ የሰጡ የተንታ ወረዳ ወጣቶችን አስሮ በመግረፍም ላይ ነው አገዛዙ ከሚሞተው ሰራዊቱ ጎን በጎንም በህዝብ ዘንድ ያለው ፖለቲካዊ ተግባቦቱም አብሮ በመሞት ላይ ነው። በተመሳሳይ በሸዋ ጠቅላይ ግዛትና በጎንደር የፋኖ ተጋድሎ በአዲስ መልክ በመቀስቀስም ላይ ነው። አድማጭ ተመልካቾቻችን የዕለቱን የግንባር ተጋድሎዎች በምሽቱ የዜና ወጃችን ጥቅል መረጃዎችን ይዘን የምንመለስ ይሆናል። ለተጠናቀረው መረጃ ተስፋ የልሳኑ ነኝ፣ ከትግሉ ሜዳ። በአማራ ልዩ ኃይል ጉዳይ አዲስ መረጃ በኦህዴድ ብልጽግና አደገኛ ሴራ የፈረሰው የአማራ ክልል ልዩ ኃይልን የተመለከተ አዲስ መረጃ ሾልኮ ወጥተዋል። መረጃው የፈረሰው ልዩ ኃይል ዳግም እንዲሰራ በአዴን እቅድ መያዙን ያመላክታል። ልዩ ኃይሉ በዘመናዊ ወታደራዊ አደረጃጀት በ2011 ዓ ም በሞራል በብሔርተኝነትና በቁጭት ተገንብቶ እንደነበር ይታወሳል። በሚያስደንቅ ሁኔታ የተደራጀው ልዩ ኃይል በኦህዴድ ትእዛዝ መፍረሱ የህልውና ትግሉ በማይቀለበስ ደረጃ እንዲነሳ ምክንያት መሆኑም አይዘነጋም። ከህወሀት ጋር በተካሄደው ሶስት ዙር ጦርነት በከፍተኛ ተጋድሎ የመከላከያ ሰራዊቱ ዋስጠበቃ ጠበቃ የህዝብ ኩራት ሆኖ የታየው የአማራ ልዩ ኃይል ላበረከተው ወታደራዊ ተጋድሎ ሽልማት ይገባው የነበረ ቢሆንም በሰማዕታት የተገነባውን ተቋም ሞራልና ክብሩን በሚነካ ሁኔታ እንዲፈርስ ተደርጓዋል። ከልዩ ኃይሉ መፍረስ እኩል አማራን እንኳን ትጥቁን ቀበቶውን እናስፈተዋለን በሚል ፋሽስታዊ እሳቤ የተመራው ኃይል ለማስፈታት ቀጥተኛ ዘመቻ መጀመሩ የህልውና ትግሉን በከፍተኛ ደረጃ እንዲቀጣጠል አድርጎታል። በአሁኑ ሰዓት በሁሉም ቀጠናዎች የፋኖ ቁልፍ አዋጊዎች የቡድን የጦር መሳሪያ ተ ተኳሾችና በመረጃና በሰው ኃይል ስልጠና የህልውና ትግሉ ወታደራዊ ቁመና ያሳደጉት የቀድሞ የልዩ ኃይል አባላት መሆናቸው ይታወቃል። በሰማዕታት የደም አደራ የገነቡት የአማራ ልዩ ኃይል ተቋም የፈረሰባቸው የዛሬ የፋኖ የውጊያ ጭንቅላት የሆኑ የቁርጥ ቀን ልጆች የድራቢ መከላከያ ሰራዊት በመገንባት ሂደት ላይ ባሉበት በዚህ ጊዜ የብልጽግና አገዛዝ የፈረሰው ልዩ ኃይል በብአዴን በኩል መልሶ ለማደራጀት ዝግጅቱን መጨረሱ ተረጋግጧል። ዋና አዛዦቹ ፋኖን በተቀላቀሉበትና አሉ የሚባሉት የሚሊሻና የአልማ ብተና ኃይሎች ከስምሪት ቀጠና እየጠፉ ባሉበት በዚህ ወቅት የተያዘው የማደራጀት እቅድ እንደማይሳካ እሙን ነው የሚሉት ምንጮቻችን፣ አዲሱ አደረጃጀት ፈጥኖ ድራሽ የሚል ተልእኮ እንዳለው ነው የታወቀው። አርማ ብተናውን የከተሞች ጠባቂ በማድረግ አዲሱን የልዩ ኃይል ተወርዋሪና ተነቃናቂ ተዋጊ ለማድረግ እንደታሰበ የጠቆሙት ምንጮች ተልኮ የጸረ ሽምቅ ሚና ደርቦ የሚሰራ ሆኖ በስልጠናና በትጥቅ አቅሙ ከፍ ያለ ለማድረግ መታሰቡን ነው የጠቆሙት። እንዲያም ሆኖ የፈረሰው የብአዴን ብልጽግና መዋቅር በወረዳ ማዕከላት ዳግም ማንሰራራት የሚችልበት እድል ባለመኖሩ ያለ ፖለቲካ አመራሩ ድጋፍ አዲሱ አደረጃጀት መረገጫ መሬት ሊያገኝ እንደማይችል ይልቁንም አዲሱን ትጥቅ እያያዘ ፋኖ እንደሚቀላቀል ቃል ከወዲው ተገምተዋል። በሌላ በኩል ሰራዊቱ እየፈረሰበት ያለው ብልጽግና ያሉትንም እንዳያጣ የሕዝብ ሀብት የአበልና ደሞዝ መክፈያ ማድረጉን መረጃዎች ያመላክታሉ። በአማራ ክልል ለብልጽግና ሚሊሻ ደሞዝና አበል የሕዝብና የመንግስት ሀብትን ለጨረታ በማቅረብ እየቸረቸር እንደሚገኝ በመረጃው ላይ ተጠቅሷል። ጦረኛው የብልጽግና አገዛዝ በአማራ ክልል በመዘጋጃ ቤቶች የተቋማት ይዞታዎችን የግል የውልና የአርሶ አደር መሬቶችን በሁለት መንገድ ለጦርነት እየዋለ እንደሚገኝ ምንጮች ጠቁመዋል። አንደኛ መሬቶችን በጨረታ በመሸጥ የበጀት ጉድለት ለመሙላት ለሚሊሻ ለዘመቻ አበልና ደሞዝ፣ በአጠቃላይ ለወታደራዊ አገልግሎት መዋል ነው። ሁለተኛ በጦርነቱ ለዘመቱ ለሚሊሻ ለአርማብተና ለመከላከያ ወታደሮች እንደ ካሳ የጦርነት ማበረታቻ እንዲሆን በሚል የሕዝብ ሀብት በመዝራፍ ላይ ነው። የከተማ መሬት ለወታደራዊ ዘመቻ የደም ካሳና ዘመቻውን ለመደገፍ ለወታደሮች ስጦታ አድርጎ አቅርበዋል። በዚህ መልኩ የሕዝብን ቋሚ ሀብት በከተማ የመኖሪያ ቤቶችንና መሬቶችን በመቀራመጥ ለጦርነት ፖሊሲው ማስፈጸሚያ ያደረገው የብልጽግና አገዛዝ አማራን በተራዛሚ ጦርነት ውስጥ ለማቆየት የተቀመጠ የፖሊሲ ማስፈጸሚያ ሆኖ ታይተዋል። አድማስ ተመልካቾቻችን፣ ምርጫችሁን ጣና ቲቪ ስለምታደርጉ እናመሰግናለን። የዛሬ መስከረም 26 የእኩለ ቀን መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። የተመስገን ጥሩነህ የባህር ዳሩ ጉዞ የፋኖን ማጥቃት የፈጠረው ድንጋጤ ውጤት መሆኑ ተሰምተዋል። በክልሉም ሹምሽር ለማድረግ ዝግጅቶች በመደረግ ላይ ናቸው። የብልጽግና አገዛዝ ስርዓታዊ መሰረት ተናግቷል። ማዕከላዊነቱን አቶ በሰባራ ወንበር ላይ የተቀመጠው ጦረኛው የብልጽግና አገዛዝ በተለይም በአማራ ክልል የገጠመው ስርዓታዊ ፍርሰት ወገብን እንደ መስበር ሆኗል። ተጠናክሮ የቀጠለው የፋኖ ድል እርቃኑን አቁሞታል። በሁኔታው የተሸበሩት የብአዴን ባለስልጣናት የጦርነት አጀንዳ ለማስፈጸም የሚያስችል ቁመና ላይ ስላልሆኑ በቀጣይ ሶስት ሳምንታት ውስጥ ሹምሽር ለማድረግ ግምገማን እየተደረገ መሆኑን ምንጮች ጠቁመዋል። ሹምሽሩ ከወረዳ እስከ ክልልና እስከ ፌዴራል ድረስ ሊሆን እንደሚችል በመረጃው ተመላክተዋል። የምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ አንደኛው የባህር ዳር ጉዞ አላማ ከዚሁ ጋር ይያዛል የሚሉት ምንጮች ተመስገን ያለቃቸው አብይ አህመድ የጦርነት ፖሊሲን ለማስፈጸም አላማ በማድረግ በተጓዙበት የአማራ ገዥ መሬት ላይ ሆነው የአማራን ህዝብ ሲሰርቡና ታሪኩን ሲያጥላሉ ተደምጠዋል። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቸናል። የኦህዴድ ብልጽግና የዘር ማጥፋት ዓላማ ያለው ጦርነትን በማስፈጸም አንዱና ቀዳሚው የሆኑ ተመስገን ጥሩነህ እዚያው የካዱት ህዝብ መሀል በመሆን የአማራ ህዝብ በታሪኩ እንዲህ ተላላኪና የባንዳ መከታ ሆኖ አይቼ አላውቅም ሲሉ የክህደታቸውን ጥግ በሙሉ ገጽታ አሳይተዋል። በሌላ በኩል የፋኖ ኃይል መጠናከር በባህር ዳር የብአዴን ባለስልጣናትን በአራት ኪሎ የኦህዴድ ገዢዎችን ማሸበሩን ቀጥሏል። ከመከላከያ ከፍተኛ የጦር ጄኔራሎች እስከ ክልል ከፍተኛ ባለስልጣናት እና እስከ ፌዴራል ድረስ ተከታታይ የሚባሉ ወታደራዊ ግምገማዎች እየተካሄዱ አዳዲስ ስምሪቶች በመሰጠት ላይ ናቸው። በአሁኑ ሰዓት በአማራ ህዝብ ላይ ሶስተኛ አመቱን ባስቆጠረው ጦርነት የክልሉን ኮማንድ ፖስት የሚመሩት አቶ ተመስገን ጥሩነህና አበባው ታደሰ ናቸው። በዋናነት በተመስገን ጥሩነህ የሚመራ የአስቸኳይ ጊዜ አዋጅ ሐምሌ 28 2015 ዓ.ም መታወጁ ይህ የአስቸኳይ ጊዜ አዋጅም ሶስተኛ ዓመቱ እንዳስቆጠረ ይታወቃል። በጦረኛ ጄኔራሎች የሚመራው የክልሉ መስተዳደር ይህንኑ ጦርነት ተራዛሚ ለማድረግ የኦህዴድ ብልጽግና አዳዲስ የብአዴን ሹመኞችን ወደፊት ለማምጣት ማቀዱ ተሰምተዋል። መዋቅሩ ፈርሶ አመራሩ ተበትኖ የተጨነቀው ብልጽግና የጉልቻ ሹመቱን በቀጣይ ሶስት ሳምንታት ውስጥ ሊያደርግ እንደሚችል ለጉዳዩ የቀረቡ ምንጮች ጠቁመዋል። በክልሉ በሚኖረው ሹምሹር ውስጥ የተመስገን ጥሩነህ የቅርብ ቤተሰብ የሆኑት አረጋ ከበደ በስልጣናቸው ላይ ለመቀጠል መተማመኛውን ካለቃቸው እንዳገኙ የሚጠቁሙት ምንጮች፣ የብአዴን ሹምሹር ቀዳሚ መስፈርቱ አማራን ለመግደልና ለማስገደል ምን ያክል ቁርጠኛ አሽከርነ የሚል ስለመሆኑ የጉዳዩ ተከታታዮች እምነት ነው። ለአፋድና አፋብሃ የጎንደር ቀጠና የፋኖ አመራሮች የአንድነት ጥሪ ቀረበ። ከበታች ኃይሎች ራሳችሁን ጠብቁ የሚል ማሳሰቢያም ተሰጥቷል። መቀመጫውን በሰሜን አሜሪካ ያደረገው ዓለም አቀፍ የጎንደር አማራ አንድነት ማህበር በጎንደር ቀጠና ለሚንቀሳቀሱ የአፋድና አፋብሃ የፋኖ አመራሮች የርምትና የአንድነት ጥሪውን አቅርበዋል። የአስራሁለት ማህበራት ስብስብ የሆነው ማህበሩ ለጣቢያችን በላከው መግለጫ ላይ እንዳለው የአማራ ሕዝብ የሚያደርገው የህልውና ትግል ዳሪ ደርስ ዘንድ የጎንደር ፋኖ ትልቁን ሚና መጫወት እንዳለበት አጥብቆ ያምናል። ሆኖም በፋኖ መሪዎች መካከል የተፈጠረው ልዩነት ወደ አደገኛ አቅጣጫ እየተገፋ በመሆኑ የህልና ትግሉ አደጋ ውስጥ መግባቱ ለአማራም ሆነ ለኢትዮጵያ አደጋ መሆኑን በመጥቀስ የአንድነት ጥሪውን አቅርበዋል። ማህበራችን ዓለም አቀፍ የጎንደር አማራ አንድነት ማህበር ተብሎ ተመስርቶና ገለልተኛ ሆኖ እየተንቀሳቀሰ እንደሚገኝ ይታወቃል፣ ያለው ማህበሩ ሁሉንም ፋኖና የፋኖ አመራሮች በእኩልነት እንደሚመለከት በመግለጽ በሌላ በኩል ከማ ማህበሩ ስም ጋር ተመሳሳይ ስም ይዞ ዓለም አቀፍ የጎንደር ተወላጆች ትብብር በሚል ስም የወጣው መግለጫ የእኛ አለመሆኑ ይታወቅልን ብለዋል። ማህበሩ በመግለጫው ፋኖ ባለፉት የትግል ዓመታት ዓለምን ያስደመመና ስርዓቱን ያስደነገጠ ድሎች የተቀዳጀ ቢሆንም ትግሉን ዳር ለማድረስ እንቅፋት የሆነው የአገዛዙ ጥንካሬ ሳይሆን በፋኖ መሪዎች መካከል አለመግባባቶች መኖራቸው ነው ብለዋል። በተለይም የጎንደር ፋኖ ለቅርብም ሆነ ለሩቅ ጠላቶች ተጋላጭ ሆኖ መገኘቱና ለጣልቃ ገቦች እድል የሰጠ መሆኑን ተረድታችሁ አንድነታችሁን እንድትጠብቁ አደራ እንላለን ሲል አሳስበዋል። በአርበኛ ደረጀ በላይና በአርበኛ ሀብቴ ወልዴ ለሚመሩት ሁለቱ አደረጃጀቶች በቀጥታ ባስተላለፈው መልእክት የጎንደር መልክዓ ምድራዊ አቀማመጥና አካባቢውን የወረረው ፖለቲካዊ ውዥንብር ያስከተለውን የፖለቲካ ውጥረት ያገናዘበ ትልቁን አማራዊ አንድነት ግምት ውስጥ ያስገባ ትግል እንድታደርጉ ሲል ማህበሩ ጥሪውን አቅርበዋል። ዓለም አቀፍ የጎንደር አማራ አንድነት ማህበር ለአመራሮቹ ባቀረበው ጥሪ ላይ ትልቁን የወጣችሁለትን ዓላማ አማካይ ያደረገ ትግል በጥምረት ታደርጉ ዘንድ፣ እስካሁንም በተፈጸሙ ስህተቶች ዙሪያ በወንድማማችነት ግልጽ ውይይት እንድታደርጉ አጥብቀን እንጠይቃለን ብለዋል። ጎንደር ላይ የሚፈጸሙ ስህተቶች የመላ አማራን ሕልውና ትግል ጥያቄ ውስጥ የሚያስገቡ መሆናቸውን በመገንዘብ እና የአማራ ሕልውና ትግል ግብ ካልመታ አማራ እንደ ሕዝብ ኢትዮጵያም እንደ ሀገር ልትቀጥል እንደማትችል ተረድታችሁ ይህን ከፍተኛ ኃላፊነት በብቃት እንድትወ ጡ በማህበራችን ስም አደራ እንላለን ሲል መልእክቱን አስተላልፈዋል። ማህበሩ በመግለጫው አጽንዖት ሰጥቶ የገለጸው ጉዳይ በጎንደር ስም ተደራጅተው የሚንቀሳቀሱ ማህበራትና ሌሎች አደረጃጀቶች በፋኖች መካከል የተፈጠረውን ክፍተት የበለጠ እንዲሰፋና ማቆሚያ ወደ ሌለው የእርስ በርስ እልቂት እንዲገቡ ከመገፋፋት ተግባራት እንዲቆጠቡ ኃላፊነት የተሞላበት ጥሪውን አቅርበዋል። በፋኖ አመራሮች መካከል ልዩነት የሚሰብኩ በታኝ ኃይሎች ከድርጊታቸው እንዲቆጠቡ ያሳሰቡ ማህበሩ በዚህ መግለጫው በዲያስፖራ ውስጥ ያሉ ከ ተከፋፋይ ኃይሎችን ለአማራ ሕዝብ መከራ መቀጠልና የፋኖን ታማኝነት በሕዝብ ዘንድ ከሚሸረሽር ድርጊት እንድትቆጠቡ በጽኑ እናሳስባለን ብለዋል። በመጨረሻ ማህበሩ በመግለጫው ላይ የፋኖ አመራሮች በውስጣቸው ያለውን ችግር ለመቅረፍ በቅንነት ለሚያደርጉት ማንኛውም በጎ ሳቢና ጥረት፣ በፋኖ አመራሮች መካከል ታላላቅ አባቶች ለጀመሩት የማሸማገል ጥረት ማህበሩ በሙሉ አቅሞ የፈቀደውን ሁሉ ለማድረግ ከጎናቸው ለመቆም ዝግጁ መሆኑን አረጋግጠዋል። ጣቢያችን ጣና ሳተላይት ቴሌቪዥን ለፋኖ አንድነት በልዩ ትኩረት የሚሰራ በ በመሆኑ እውነተኛ የፋኖ አንድነት ጉዳይ ከልባቸው ከሚሰሩ የአማራና የአማራ ትግል ደጋፊ ከሆኑ ማህበራት ጋር አብሮ ለመስራት እንደ ሁል ጊዜው በሩ ክፍት መሆኑን በዚሁ አጋጣሚ ያሳውቃል። በመጨረሻም የህዋት ኃይል 35 በመቶ ተበተነ ቢባልም ኃይሉን በእጥፍ እያደራጀ መሆኑ ተሰምተዋል። በሌላ በኩል ኮለሌሉ ተዘጋጅተናል ብለዋል። ህዋት በአንድ በኩል እየፈረሰ በሌላ በኩል እየተሰራ የአራተኛ ዙር ጦርነት ዝግጅቱን አጠናክሮ ቀጥሏል። በጉዳዩ ላይ የወጣው ወታደራዊ መረጃ እንደሚያመላክተው የህወት ጦር በዋናነት በራያ ግንባር 35 በመቶ ተበትኗል። ወታደራዊ ፍርሰቱ በተለይም ባለፉት ሶስት ሳምንታት የተለየ ሆኖ ተመላክተዋል። ከጳጉሜ 2 ቀን 2017 እስከ መስከረም 21 ቀን 2018 ባሉት ጊዜያት ውስጥ 3900 ኃይል መበተኑን ወታደራዊ መረጃው ጠቁመዋል። አጠቃላይ ከነበረው 11 ሺ ገደማ ኃይል 3 ላይ መቶ የሚሆነው ታጣቂ ኃይል ወታደራዊ መዋቅሩ ለቆ መውጣቱን ተከትሎ በአሁኑ ሰዓት 7300 አካባቢ አባል ቀርተዋል። ባለፉት ሶስት ዓመታት ብቻ በሶስት አርሚዎች ላይ የታየው ይህ ወታደራዊ ኩብለላ ህዋትን ክፉኛ አስደነገጠ ሆኗል። ከህዋት አርሚዎች መካከል አርሚ 24 አርሚ 26 እና አርሚ 43 በ3 ሳምንት ብቻ 35 በመቶ ኃይል ለቆ በመውጣት በህወሀት ወታደራዊ አቅም ላይ የኃይል መዛባት አስከትለዋል። ከዚህ ወታደራዊ መረጃ የተለየ ሀሳብ ያላቸው ሌሎች የጉዳዩ ተከታታዮች ደግሞ እውነት ነው ህወሀት የኃይል መዛባት ያስከተለ የሰራዊት ኩብለላ አጋጥሞታል፣ ነገር ግን አሁንም በወታደራዊ ስልጠናዎች ላይ በትኩረት እየሰራ ነው ሲሉ እውነታውን ያስረዳሉ። አብዛኛው የወታደራዊ ኩብለላ ያለበት ቀጠና ራያ አላማጣ፣ ራያ ባላና ኮረም ውስጥ ወታደራዊ ስምሪት ተሰጥቷቸው የነበሩት ናቸው የሚሉት ወታደራዊ መረጃው ምንጮች በአርሚ 24 አርሚ 26 እና አርሚ 43 ውስጥ በሺዎች የሚቆጠሩ የታጣቂ ቡድኑ አባላት ቢኮበልሉም የሰው ኃይል ክፍተቱን ለመሙላት ወታደራዊ ስልጠናዎች እንደቀጠሉ መሆኑም ጠቁመዋል። ከሰሞኑ 35ኛ ዙር የኮማንዶ አባላትን አሰልጥኖ ማስመረቁን የጠቀሱት ወታደራዊ ምንጮች በትግራይ ደረቅ ወንጀል ሰርተው የታሰሩ የረጅም ዓመት ፍርደኞች ሳይቀር ወታደራዊ ስልጠና እንዲወስዱ በመደረግ ላይ መሆኑም ጠቁመዋል። በሌላ በኩል ደግሞ ኤሊት ፎርስ ለሚለው የታጣቂ ቡርኖ ኃይል ዘመናዊ የቴክኖሎጂ መሳሪያዎችን እያስታጠቀ መሆኑን የወታደራዊ ምንጮች መረጃ ያሳያል። ህዋት ፀረ ድሮን መሳሪያዎችን በሱዳን በኩል ማስገባቱን የጠቆሙት ምንጮች የታጣቂ ኩብለላው ፖለቲካዊ ትርጉም እንጂ ወታደራዊ ሁኔታውን አይቀይረውም ብለዋል። በሌላ ወታደራዊ መረጃ ባላማጣ ከተማ ስብሰባ ያደረጉት የህዋት ወታደራዊ አመራሮች ሁኔታዎችን ያጤና ያሉትን አቅጣጫዎች ማስቀመጣቸው ተሰምተዋል። በዚሁም የራያ አላማጣ ግንባር የህወሓት አርሚ 24 የኮር አዛዥ የሆኑት ኮሎኔል ንጉሴ በቅድሚያ በአላማጣ አማራንን የሚሉትን ታጣቂዎችን ትጥቅ በማስፈታት ቀጥለን ከብልጽግና ሰራዊት ጋር መደበኛ ጦርነት እንግባ የሚል ሀሳብ ማቅረባቸው ተሰምተዋል። ህወሓት ባለፉት ሁለት ቀናት ያደረገው ኮንፈረንስም የጦርነት ዝግጅት አካል የሆነ ፖለቲካዊ መድረክ እንደሆነ ተጠቁመዋል።